ዓለማችን ላይ አነጋጋሪ ከሆኑ እጅግ አስደናቂ የምርምር ስራዎች የሉሲ ወይም የድንቅነሽ ጥንተ ተፈጥሮ ነው። ሉሲ ማናት? ጥንተ ተፈጥሮዋ እስከ ወዴት ነው? የጥንት ብራናና መዛግብቶቻችን ምን ይላሉ? አለማችን ያልደረሰችባቸው ምድራችን ላይ የሚኖሩ እጅግ አደገኛ ሰው መሰል ፍጥራን እንስማናቸው። የአፋር ኤርታሌ እሳተ ገሞራ ታላቅ ያልተገለጸው ሚስጥር። ሰላም ጤና ይስጥልን፣ ውዲ ፈለገ ጥበባት ተከታታዮቻችን፣ እንደምን ሰነበታችሁ? እንደሚታወቀው ፈለገ ጥበባት የተለያዩ ሐሳቦችን በማንሳት ለአንባቢ፣ ለአድማጭና ለተመልካቾቻችን በሚመጥን መልኩ የምናቀርብበት የዩቲዩብ ቻናላችን ነው። ፈለገ ጥበባትን ላይክ ሳብስክራይብ እና ሼር በማድረግ ቤተሰባዊ ኃላፊነታችሁን ተወጡ ዘንድ በተተናም እንጠይቃለን። በኢትዮጵያውያን የዘመን አቆጣጠር በ1981 አካባቢ ዶላንድ ጆንሰን የተባለ ተመራማሪ አፋር በሚገኘው በአዋሽ ሸለቆ አካባቢ 34 ሚሊዮን ዓመታት በፊት የነበረችን የሰው ዘር እንዳገኘ ስሟም ሉሲ ወይም ደግሞ ድንቅነሽ ተብላ እንደተሰየመች በዝግመተ ለውጥም አሁን ያለበት የሰው ዘር ያስገኘች እንደሆነች ዓለም አቀፋዊ ተቀባይነትን ካገኘችም እነሆ ከአርባ ዓመታት በላይ እናስቆጥራለች። ይህ ዝግመተ ለውጣዊ ሐሳብ ዛሬ ላለንበት የሰው ልጆች ንቃተ ሊና ትልቅ ዋስትና እንደሆነም ብዙ ተመራማሪዎች ይናገራሉ። በእርግጥ ይህ ሐሳብ ላቃቤ ኑፋቄ ኢቮሉሽን ወይም ደግሞ ዝግመተ ለውጥ የሚላ መክንዮ በጊዜ ሂደት ሳይንሳዊ ልብስ ቢያላብሱትም ቅሉ ፈጣሪ የለሽ አስተምሮ ጅማሬ እንደነበረም ይታወቃል። ታዲያ 34 ሚሊዮን ዓመት ያስቆጠረችው ሉሲ ወይም ድንቅነሽ ማናት የሚል ጥያቄ በብዙኃኑ ዘንድ ይነሳል። የዘመነ ስሌት ምድር ከተፈጠረችበት የጊዜ ግዝፈት እጅጉን የሚራቀ ነው። ታዲያ አሁን ዓለም በደረሰበት የጊዜ ግዝፈት ልኬታ ምድር ከተፈጠረች ቢሊዮን ዓመታት እንደሆናትም ይሞግታል። ታዲያ በሁለቱ መካከል ይህንን ያክል የዘመን ልዩነት እንደሚኖር ቻለ የሚለው ሌላ ጥያቄንም ይፈጥራል። የሳይንስ የእድሜ ልኬታም የሚታወቀው በሪላቲቭ ኤንድ ራዲዮሜትሪክ ዴቲንግ በሚል ሳይንስ ነው። ታዲያ መሠረቱን የሚያደርገው በተገኙት ቅሪተ አካል ምርምር በማድረግ ነው። ይህንን ያክል ዘመን እንዳስቆጠረች የሚነገርላት ሉሲ ታዲያ ይህን ያክል ዘመን እንዴት ልትኖር ቻለች የሚለው ደግሞ በብዙሃኑ ዘንድ ጥያቄ ፈጥሯል። በቤተ ክርስቲያን ሊቃውንቶችና በጥንት መዛግብቶች ሲገለጥና ሲታወስ በታላቁ ሄኖክ ምዕራፍ ሁለት ያሉት ከስማዚያ ጭፍሮች አንዱ ወይም አንዷ ልትሆን እንደምትችልም ይነገራል። በዚሁ ምዕራፍ ላይ የስማዚያ ጭፍሮች በምድር ላይ በተባዙ ጊዜ በደላቸው ሲበዛም በቅዱሳን ኃይል ወደ ጨለማ ሸለቆ ውስጥ እንደተጣሉ ሄኖክ በምዕራፍ ሁለት ላይ ይገልጻል። ታላቁ ሄኖክ እነኚህ ፍሊሞች ወይም ራይቶች የሚባሉ ጉዙፋን የሰው መልክና ቁመና ያላቸው እስከ 3000 ክንድ ርዝማኔ እንደነበራቸው ይገልጻል። የማለት እጅግ ጠንካራና ብርቱ አጥንት አካል እንደሚኖራቸው ይታመናል። የኒ ግዙፋን ዕድሜ ሳይንሳዊ በሆነ ሪላቲቭ ኤንድ ራዲዮሜትሪክ ዴቲንግ ሲሰላም ግስበትና ከጥንካሬያቸው የተነሳ ቅሪተ አካላቶቹ እጅግ በርካታ ዓመታትን ያመለክታል። በዚህም የተነሳ አፋር አዋሽ ሸለቆ የተገኘችው ወይም ደግሞ የተገኘው ከኔፍሊሞች አንዱ ወይም ደግሞ አንዷ ሚሊዮን ዓመታትን የኖረች ሰው አይደለችም። በሳይንሷለም እንደሚታመነው የሉሲናሙና ቀደምት ኦስትሮሎፒቲከስ 3.2 ሚሊዮን ዓመታት በፊት የነበረ እንደሆነም ይነገራል። አጽሙ ትንሽ የራስ ቅል ሆሚኒን ካልሆኑት ካልሆኑት ዝንጀሮዎች ጋርም ተመሳሳይነት እንዳለውም በማስረጃ ይናገራሉ። በተጨማሪም የሰው ልጅ እና ሌሎችም ሆሚኒን የሚመስል የእግር ጉዞ ማስረጃን የሚያሳያል። ይህም ጥምረት ከሁለት ፔዳሊዝም በፊት የነበረው የአንጎል መጠን መጨመር የሰውን የዝግመተለው ጥይታም ይደግፋል በማለት ሐሳባቸውን ይገልጻሉ። ነገር ግን ይህን የምርምር ስራቸውን ከሺህ ዓመታት ቀደም ብሎ ስለነበሩት ኔፍሊሞች ወይም ደግሞ በኢትዮጵያን ሊቃውንት አጠራር ራይቶች ተብለው የሚጠሩት ጋር ለተጠቀርጻቸው ተመሳሳይና አንድ አይነት መሆኑ የተገኘችው ሉሲ 3.2 ሚሊዮን ዓመታትን ያስቆጠረች ሳትሆን ከ3ና ከ4 ሺህ ዓመታት ቀደም ብለው የነበሩት የኔፍሊሞች ወይም ደግሞ የግዙፋን ወይም ደግሞ የራይቶች አጽም ሊሆን እንደሚችል ሊቃውንቶቻችንም ያስረዳሉ። ከታላቁ ከኢትዮጵያዊ ከኖክ መጽሐፍ ባሻገር በሙት ባህር ውስጥ በሚገኘው በቁምራን ዋሻ ውስጥ ከተገኙት የመጀመሪያዎቹ ሰባት ጥቅልሎች መካከል ጃይንት መጻሕፍት በሚል ስያሜ የተሰጠው ጥቅልል የሚገኝበታል። ይህም ጽሑፍ ሁለት መሰረታዊ የሆኑ ስሪቶችም አሉት። የሙት ባህር ቅጭ የተጻፈው በአርማይክኛ ቋንቋ ነው። ሌላውትም በመካከለኛው ፋርስ ተጽፎም ተገኝቷል። ከአርማይክ የተስተካከለ ከማኒቺያን ሃይማኖት ጋር ይስማማል። ይህም የጃይንት መጽሐፍ ወይም የግዙፋኑ መጽሐፍ በመባል የሚጠራው ስለ እነዚህ ፍጡራን እጅግ በሚያስደንቅ ሁኔታ ገልጾና አብራርቶ ይናገራል። የጃይንት መጽሐፍ ከመጽሐፈ ሄኖክ ጋር በሚመሳሰል መልኩ በዘፍጥረት የዕብራይስጥ መጽሐፍ ቅዱስ ላይ በሚገባ የሚያሰፋ የአዋልድ የአይሁዶች መጽሐፍ ነው። ይህም በቁብራን ዋሻ ውስጥ የተገኘው ታላቁና ጥንታዊ ጥቅል ስለ እነዚህ ስለ ኔፍሊሞች ሀሳብ ሲናገር በጣም ብልሹ የሆኑ ዘሮች ግዙፋን ከዚያም በኋላ ኔፍሊሞች፣ ዲቦሪያ ወይም ደሞ ራፋይም ተብለውም ተጠርተዋል። እግዚአብሔርና ከጻድቃን ተከታዮች ጋር የተዋጉ ምድራዊ ከፊል ዘር በመሆናቸው ዓለም በተንኮል በክፋት፣ በተጨናነቀች ጊዜ ቁጥራቸው እንደቀነሰ ይናገራል። የማኒካውያን ፍርስራሾች ለእነዚህ ክፉዎች አጠቃላይ ስም አጋንንት የሚል ስም ሰጥቷቸዋል ይላል በግሪኩ ሄኖክ ጨካኝም ይላቸዋል። ምንም እንኳን የጠባቂዎችና የዘሮቻቸው ቃላቶች በተለያዩ ትርጉሞቻቸውና ድግግሞቻቸው ውስጥ ብዙ ጊዜ ግራ ቢያጋቡም በጥቅሉ ከዚህም አመፀኛ ዘሮች በአዋልድ ምንጮቻቸው ላይ እንደወደቁ መላእክት ሲናገሩ ይስተዋላል። ሌላውና የሚያስደነቀው ደግሞ በኢትዮጵያን የጥንት በራናዎችና መዛግብቶች ላይ ከ2000 እና ከ3000 ዓመት ቀደም ብለው ያሉት ታሪኮች እንደሚናገሩት በምድር ላይ የሰው ልጆች መብዛት መጀመሩንና የብዛታቸው ቁጥር እልፍ ሃይላፋት ማለት 100000 መሆኑ ጊዜ ስድስተኛው ሰማይ ከኤረር ክልል ውስጥ ከሚገኘው ከሜምሮስ ዓለም፣ ምድር የሚኖሩ ሮሃንያ መናፍስት በእዩር ክልል ውስጥ ወደምትገኘው ወደ አመለማላ ምድረ ኔፍሊምንና ኔፍሊምን ግያንያንንም ለማየት ወረዱ ይለናል። ሆኖም ከኔፍሊምና ከኔፍሊም ከግያ እንደ ያን ነገሮች ይልቅ የሰው ሴት ልጆች መልክ መልካም ሆነው ውበትና ድምግባታቸው ያላቸው የተዋቡና የሚያስደስቱ ሆነው አዩዋቸው ይለናል። የእግዚአብሔር መልእክተኞች የነበሩት ሩሃንያ መናፍስት ምነው እኛን ከሰው ልጆች መልክና ገጽ አሳንሶና አርቆ የፈጠረን ብለው እግዚአብሔርን አማረሩ፣ በማለት ይጽፋል። እግዚአብሔርም በዚህ ዓለም መሬታውያን ለመሆን ሩሃንያን እንደተመኙና አብስተውም እንደፈለጉ ተረድቶ ከሰው ልጆች ጋር በደማቸውና በአእምሯቸው በመንፈሳቸው ውስጥ እንዲሰራጩባቸውና እንዲዋዷቸውም ፈቀደ ይለናል። እዚች ምድር በሚኖሩበት በሰው ልጆችና በመሬታውያን ሁሉ ላይ ተሰራጭተው ባህሪያቸውንም ተጋሩ፣ ህሊናቸውን እያስጠፉ አእምሮቸውንም እየገሩ በስጋቸው ላይ የሆነ የግብረ ስጋን ፈቃድ እንዲፈጽሙና መሬታውያን እንዲሆኑ እግዚአብሔር አደረጋቸው። የፍላጎታቸውንም ሰጣቸው ይለናል። ይቀጥልና የቃይል ልጆችም በመናፍስቶች ፍቅርና ስሜት ረኩ፣ ተደሰቱ፣ ለሩሃንያ በተለየ መልክ እንደ አምላክ አመለኳቸው ይላናል። ይህ ድንቅ መጽሐፍ ይቀጥልና በዚህን ጊዜ ሩሃንያን መናፍስት የሰው ሴት ልጆች መልከ መልካሞችን እየመረጡ በደማቸው ውስጥ ተዋህደው አደሩ፣ ሕሊናቸውንም ተቆጣጠሩ፣ ገዟቸው፣ ልባቸውንም ማጠፏቸው ይለናል። የሰው ሴት ልጆችም ከመናፍስት ሩሃንያን መልክና ገጽ ለየት ያለ መልከቀና ደምግባት ያላቸው ወንዶችና ሴቶችን ወለዱላቸው። ከሚምሮስ ዓለም ከመጡና ሮናያን መናፍስት ከዚህ ዓለም ምድር ከሚኖሩ ከሰው ልጆች መካከል ተኝተው ተዋልደውና ስማቸውንም ራይት በማለት ጠሯቸው። ቀይዳማ ከሆኑት ከሰው ልጆች መልክ ይልቅ ቆዳቸው የጠቆረና የነጣም ነበረ በማለት ያስደናቂ መጽሐፍ ይገልጻል። እነዚህንም የተቀየጡና የተቀላቀሉ ለማለት በሱባ ጂኒ በግዝ መስቴማን ዘረ መናፍስት በአማርኛ ዛር የዛር ውላጅ ግርሳ ግር ጂር ጆር ይሏቸዋል። ይቀጥልና ጂኒ ዛር፣ ዘራ መናፍስት አንድ አይነት ትርጉም ነው ያላቸው። በጥንት ዘመን የራይቶች ወይም የዛሮች ቁመት ከሰው ልጆች ቁመት ይልቅ የረዘመ ነበረ። ከነዚህም ጥቂቶች ከ10 እስከ 40 ክንድ ወይም ከ10 እስከ 12 የእጅ ክንድ ስፍር እርዝማኔ ይኖራቸዋል ይለናል። ይቀጥልና በዘመናቸውም የታወቁ ሀያላን አዳኞች ሆኑ። ለስማቸው መታሰቢያ የሆነላቸው ዘንድ ከተራራና ከኮረብታ ላይ ታላላቅ ድንጋዮችን ወስደው ተከሉ። መኖሪያንም መንደርንም ቆረቆሩ። በዛ ላይ ይለናል ራይቶችን በኋላ ዘመን አይርን፣ አይሪሽ፣ አየርላንድ፣ አይሮሽ ብለው የራይቶችን ልጆችም ጠራቸው በማለት የድንቅ መጽሐፍ ይናገራል። አንዳንዶቹ ደግሞ በግዮን ወንዝ ዳርቻ ከሩሃንያን አስቀድመው የሰው ልጆች ሳይኖሩ ከሶስት ሺህ ዓመታት በፊት ግዮናውያን በግዮን ወንዞች ዳርቻ ባለ ሶስት የማዕዘን ምስጢር ህንፃ እንዳነጹና የስማቸውን መጠሪያ እንዳደረጉት ሁሉ እንዲሁም ራይቶች በግዮን ወንዝ ዳርቻ ባለ ሶስት ማዕዘን ህንፃ እንደ ሚምሮስ አዳራሽ ለማስመሰልና ከሚምሮሳውያን ጋር ግንኙነት ለማድረግ እና ለሶስተኛ ጊዜ ለሚመጡት ሚምሮሳውያን መተሳሰር የሆናቸው ዘንድ በቀለሜንጦስ ድንጋይ እያቀለጡና አንድ ድንጋይ እያስመሰሉ ሰሩት በማለት ይናገራል። በአማርኛ አጠራራቸው የዛር ውላጅ ጅር ግርዛር በሱባጂኒ እንደተባሉት ሁሉ እንዲሁም ደግሞ በሌሎች የአውሮፓውያን አገሮች ጅዛር፣ ጀዚራ፣ ሌሎችም ጅር ናጅር አሏቸው በማለት ይነግረናል። ይህንን ሐሳብ ይዘው አንዳንድ ሊቃውንት እንደሚያስረዱት በጅር ጀርመን የተባሉት ኔፍሊማውያን ራሳቸውም ዛሬም ድረስ የኛ የኔፍሊም ዘሮች በማለት የሚጠሩም እንዳሉ ማስረጃ እንዳለ ይገልጻሉ። እነዚህ ፍጡራን ሌሎቹ ደግሞ በየሜዳው የድንጋይ ሐውልትንም ተከሉ። ግዮን በሚፈስበት ምድርም በራይቶች የተሰሩ እጅግ በርካታ ሐውልቶችና በርካታ የሆኑ ጥንታዊ 5000 ዓመት በላይ ያስቆጠሩ ቅርሶች እንዳሉ እኒህ የጥንት ብራና መዛግብቶቻችንም ያስረዳሉ። የድንገ መጽሐፍ ቀጥልና የሮሃንያንና የሰው ዘሮች የሆኑት ራይቶች ከጤግሮስ ወንዝ ጀምሮ እስከ ግዮን ወንዝ፣ ከግዮን ወንዝ እስከ ታላቁ ባህር ዱቅያኖስ ድረስ አደን አድነው ይመገቡ ነበር እንጂ እንደ ሰው ልጆች በአንድ ሰፈር በአንድ መንደር ብዙ ጊዜም አይቆዩም፣ ይለናል። የገያንያን የኔፍሊምን መልክ የመሰሉ የሩሃንያን ልጆች ከሰው ልጆች ጋር ስለተቀላቀሉና ስለተዋሃዱ ረጃጅሞችን ራይቶች ሲሏቸው፣ አጫጭሮቹ ደግሞ ጂኒ የዛር ወላጅ ከራይቶች ለይተው የሚጠሯቸውም አሉ። ታዲያ እቺ ሉሲ እየተባለች 3.2 ሚሊዮን ዓመታት በላይ አስቆጠረች የምትባለው የነዚህ የረጃጅሞች የራይቶች ወይም ደግሞ የጂኒ የዛር ወላጆች እንደሚሆኑም ይታመናል። ስለሆነም አንዳንድ ታሪክ አዋቂዎች ታዲያ ለምን ሉሲ ተብላ በዓለማውያን አጠራር የምትጠራው ጂኒ ወይም ደግሞ ኔፍሊማውያን ዘር የሆነችም ለምን በአፋር ኤርታሌ አካባቢ ተገኘች? የሚለው ደግሞ ሌላ ጥያቄ የሚነሳበት ውሟል። ሉሲ ተገኘችበት የሚባለው የአፋር ምድር እንዲሁም ደግሞ በአፋር ኤርታሌ አካባቢ ስላሉ ቦታ የተለየና የተደበቀ ሚስጥራት እንዳለ ይነገራል። ይህም አፋር አካባቢ ያለው ኤርታሌ እሳተ ገሞራ ልዩ የሆነ ስፍራ እንደሆነና በሚስጥር አዋቂዎችም እውነቱ ታምቆ እንደሚኖር ይነገራል። በሰማይ መላእክት ዘንድ በነበረው ጦርነት ወደዚህ ኤርታሌ እሳተ ገሞራ ሳጥናኤልና ጭፍሮቹ ወደዚሁ ጥልቅ ስፍራ እንደተወረወሩና አሁንም እዚህ እንዳሉ እስካለም ፍጻሜ ድረስ እዚሁ ኤርታሌ እንደሚኖሩም አንዳንድ ታሪክ አዋቂዎች ይናገራሉ። እርግጥ እንደዚህ አይነት መረጃዎች በርከት ያሉ ማስረጃዎችን የሚፈልጉ ቢሆንም እንደ ሐሳብ ግን ሐሳቡን መውሰድና የተሻለ ምርምርን አድርጎ እውነቱን መድረስ ደግሞ የኛ ኃላፊነት ይሆናል። ይህም ብቻ ሳይሆን ይላሉ ታሪክ አዋቂዎች። ይህ ሚስጢራዊ ስፍራ ከዚህ በላይ የተደበቁ ማንነቶች እንዳሉትም እሙን ነው። በሀገራችን ኢትዮጵያ ውስጥ በሚስጥር የታሪክና የጥበብ ማደሪያ ከሆኑት ቦታዎች አንዱ አፋር እንደሆነ ይናገራሉ። ስለ አፋር ብዙ ባይባልም ኢትዮጵያ ኢትዮጵያን ያሰኙ የባህር ላይ ተጓዦችና ፒራሚድ ገንቢዎችን ያፈራች ምድር እንደሆነችም ይነግራል። አፋር አንድ ወጥ ፍልፍል የሆኑ ግዝፈታቸው ከግብፅ ፒራሚዶች የሚልቅ ፒራሚዶችና ሚስጥራዊ ገዳማት ተሰውሮ እንደሚገኙባቸውም እኒህ ሚስጥር አዋቂዎች በአግባቡ ይናገራሉ። ከአስራ ሁለቱ ነገደ እስራኤላውያን ዘራቸው የሚመዘዘው ጥቂት አፋሮች ከየመን በኩል አድርገው ወደ ኢትዮጵያ ከመጡ በኋላም የተርሴስና የደሲያት ነገስታት ተብለው በቤተልሔም ምድር እንዳመሩ ታሪክ አዋቂዎች ይናገራሉ። እነዚህ የአፋር ምድሮች በርካታ ሚስጥሮችን ሀብቶችንና እውነቶችን ይዘው የሚገልጣቸውንና ይፋ የሚያወጣቸውን የትውልድ አካል ይጠብቃሉ። ይህ ፈለገ ጥበባት ነው። ያላችሁን ሀሳብ፣ አስተያየት፣ ጥቆማን በሀሳብ መስጫ ሳጥን ውስጥ አስቀምጡልን ዘንድ በትህትና እንጠይቃለን። በሌላ ሀሳብ፣ በሌላ ርዕስ፣ በሌላ ፕሮግራም እስክንገናኝ ለሁላችንም ሰላም።